እሺ እንግዲህ ተመልካቾቻችን ዛሬ ቀደም ብለን ባለፈው የቆመው የቡልቡላ አላጌ ባራ መንገድ ፕሮጀክት የቀጠለ ስለመሆኑ ወደ እናንተ አድርሰን ነበረ። ይህ የመንገድ ግንባታ በተለይ የማህበረሰባችንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቃሚነት ከማሳደግ አኳያ ዘርፈ ብዙ ጠቀሜታ ያለው ትልቅ ፕሮጀክት ነው። ይህ ፕሮጀክት ቆሞ ከነበረበት በተለይ የአላባ የስልጤ እንዲሁም የኦሮሚያ ብሔረሰብ በጋራ በተደረገ ውይይት ይህ ፕሮጀክት ለሶስቱም ብሔረሰቦች ከፍተኛ የሆነ ጥቅም ያለው መሆኑን ከመግባባት ላይ በመድረስ ፕሮጀክቱ እንዲቀጥል ተደርጓል። ዛሬ እንግዲህ በሚቶ ከተማ ክልል ውስጥ የጠረጋ ስራ እየተከናወነ ነው የሚገኘው። በተለይ የማዕከላ ኢትዮጵያ ክልልን ከኦሮሚያ ክልል ጋር በማስተሳሰር የህብረተሰቡን ማህበራዊ ኢኮኖሚያዊ ተጠቃሚነት በከፍተኛ ሁኔታ የሚያሳድግ ትልቅ ፕሮጀክት ነው። ለዚህ ፕሮጀክት አጠቃላይ ማህበረሰባችን ከፍተኛ የሆነ ርብርብ በማድረግ ኮሚትመንት በመውሰድ እንግዲህ ብዙ ጉዳዮችን ትብብር በማድረግ አስፋልቱ የሚደርስባቸው የመኖሪያ ቤቶችን በፍጥነት በማንሳት ርብርብ በማድረግ ላይ ይገኛል። በተለይ የከተማችንን የቀጣይ እድገት በከፍተኛ ሁኔታ የሚለውጥ ከፍ በማድረግ ረገድ ከፍተኛ አስተዋጽኦ የሚያበረክት የአስፋልት ፕሮጀክት ከመሆኑ ጋር ተያይዞ በዚህ የአስፋልት ፕሮጀክት ህዝባችንን ከፍተኛ ጉጉት የነበረው ነው። ይህንን ከግምት ውስጥ በማስገባት የሚቶ ወረዳ ዋና አስተዳዳሪ አቶ መሀመድ ተደጋጋሚ ውይይት በማድረግ ከወራ ድጅ ወረዳ ዋና አስተዳዳሪ እንዲሁም ከማዕከላዊ ኢትዮጵያ ክልል የስራ ኃላፊዎች ጋር በተደረገ የቀረበ ውይይት ይህ የአስፋልት ፕሮጀክት እንዲቀጥል የተደረገበት ሁነት ቀደም ብለን ወደ እናንተ ማድረሳችን የሚታወስ ነው። ዛሬ እንግዲህ በሚቶ ከተማ ክልል ውስጥ የመንገድ ጠረጋ ስራውን እያከናወነ ይገኛል ተቋራጩ። ይህ አስፋልት ሲጠናቀቅ በቀጣይ የሚቶ ከተማን በከፍተኛ ሁኔታ የማህበረሰቡ ኑሮ ላይ ጭምር ከፍተኛ ለውጥ ማምጣት የሚችል ትልቅ የአስፋልት ፕሮጀክት ነው። ፕሮጀክቱ ጠረጋ ላይ ይገኛል። ህዝቡም በከፍተኛ ሁኔታ ደስታውን እየገለጸ ወጥቶ እየተመለከተ ያለበትን ሁነት ነው እያስቃኝ ናችሁ የምንገኘው። ሚቶ እንደሚታወቀው ለበርካታ ጉዳዮች ምቹ የሆነች በተለይ ለኢንቨስትመንት ለሆቴል፣ ቱሪዝም፣ ለእርሻ ስራ ሴንተር የሆነች ቦታ ነች። እንግዲህ እነዚህ የአስፋልት ስራዎች ሲጠናቀቁ ደግሞ ምቹነቷ የሚጨምር ለተለያዩ ሁኔታዎች ተመራጭ የምትሆን ከተማ ነች። መታችሁ ሚቶ አካባቢ ኢንቨስት እንድታደርጉ ነው ጥሪያችንን የምናስተላልፈው ከፊት የምትመለከቱት የአርዳዶይ በአክሲዮን እየተገነባ ያለ ህንፃ ነው የመጀመሪያ ወለል ተጠናቅቆ በአስፋልቱ ጫፍ ላይ የሚገኝ ነውእና እና በተለይ አስፋልት ፕሮጀክቱ የሚጠናቀቅበት ጊዜ ላይ የከተማው እድገት ከሚታሰበው በላይ የሚጨምር የማህበረሰባችን ኑሮ የሚሻሻልበት ነው በተለይ በዚህ በአጭር ርቀት ላይ ከዚህ ከሚቶ ከተማ በአጭር ርቀት ላይ የሚገኘው የፍጥነት መንገድ የአዲስ አበባ ሀዋሳ የፍጥነት መንገድ የሚገኝ ከመሆኑ መነሻ አርሶ አደሩ ምርቱን ወደ ገበያ ለማውጣት የማይቸገርበት፣ ወደ አዲስ አበባ ለመሄድ ማህበረሰቡ በአጭር ርቀት የአስፋልት መንገድ የሚያገኝበት እድል የሚፈጥር ነውና የከተማችንንም እድገት በዛው ልክ ከፍ የሚያደርግ መሆኑን ለመረዳት ችለናል። ጠረጋው ዛሬ ተጀምሯል። እንዲሁ የአስፋልት ግንባታው የሚነታቸው መኖሪያ ቤቶች እንዲሁ ባለቤቶቹ ከፍተኛ ትብብር ለዚህ ፕሮጀክት ካላቸው ጉጉት መነሳ ቤታቸውን በፍጥነት እያነሱ ምቹ እያደረጉ ያሉበትን እውነት ተመልክተናል። በተለይ የቆሼ ጦራ ሚቶ ዳሎቻ አውራቤ የአስፋልት ፕሮጀክት ከዚህ ፕሮጀክት ጋር እዚህ አደባባዩ ላይ አምጥቶ የሚያቆሙት ስለሆነ በተለይ ለከተማችን እድገት ከፍተኛ አስተዋጽኦ የሚያበረክት በህዝባችንም ዘንድ በከፍተኛ ሁኔታ ሲጠበቅ የነበረ በመሀል ቆሞ የነበረ፣ አሁን ግን ሰፊ ውይይቶችን በማድረግ መግባባት ላይ ተደርሶ ፕሮጀክቱ እንዲቀጥል የተደረገበት እውነት ያለ ስለመሆኑ

ከፍተኛ የሆነ የንግድ ማዕከል የመሆን ሰፊ እድል ያላት ከተማ ነች። በተለይ በዚህ በሁለቱ የአስፋልት ፕሮጀክቶች ስትታጀብ ሚቶ ወደፊት ለኢንቨስትመንት ለኑሮ ተመራጭ የሆነች ከተማ እንደምትሆን ሰፊ እድሎች ያሏት መሆኑን ማየት ይችለናል።